በጂኤምኤም ቴሌቪዥን የሚቀርብላችሁ የንጉሥ ካህናት ቤተ ክርስቲያን ሳምንታዊ የቴሌቪዥን ፕሮግራም ነው። የእግዚአብሔር የአምላካችንና የአባታችን ስም የተባረከ ይሆን። እንቀጥላለን። እንግዲህ ዋና አብይ ርዕሳችን ስለ ወንድማማች መዋደድ፣ እንግዲህ ስለ ወንድማማች መዋደድ ወይም ምን አይነት መዋደድ ነው ለሚለው ሶስት ቁልፍ ሀሳቦች ሐዋርያው ጳውሎስ ለተሰሎንቄ ሰዎች ጠቅሶ እንደተናገረው በሱ ጀምረናል። እንግዲህ የእግዚአብሔር ፍቅር በዳግመኛ ልደት ጊዜ ተቀብላችሁት በተፈጥሯችሁ በእናንተ ውስጥ አለ። ስለዚህ የእግዚአብሔር ፍቅር በውስጣችሁ ሙሉ ነው። እሱ ግን እያደገና፣ እየበዛ፣ እየጨመረም እየከተለም የሚሄድ እንደሆነ በሁለተኛ ደረጃ አይተናል። በውስጣችሁ አለ አንድ። ይሄ ደግሞ እየጨመረ እየበዛ ሄዳል። ሁለት ደግሞ የእግዚአብሔር ፍቅር በተግባር መገለጥ አለበት፣ በእውነትና በተግባር መታየት አለበት ብለን ተመልክተን ነበር። ከዛ ቀጥለን እንግዲህ ታላቅ ትእዛዝ ነው ዘ ግሬተስት ኮማንድመንት ነው የወንድማማች መዋደድ። ልክ ታላቁ ተልኮ እንደሚባል ታላቁ ትእዛዝ የሚባለው የእርስ በርስ ወይም የወንድማማች መዋደድ እንደሆነ አይተናል። ጌታችን ኢየሱስ ክርስቶስ ደጋግሞ በወንጌልም እንደነገረን ታላቂቱ ትእዛዝ፣ አዲሲቱ ትእዛዝ ብሎ አዛችኋለሁ አዛችኋለሁ ብሎ እንዳለን እንዴት እንዋደድ የሚለውን ደግሞ የመዋደዱን ደግሞ ደረጃ ሲነግረን ወይንም አይነት ሲነግረን እንግዲህ ራሳችንን እንደምንወድ መዋደድ እንዳለብን ከዛ በወንድማማች ፍቅር መዋደድ እንዳለብን እንግዲህ ስለ ፍቅር አይነቶች ልንል እንችላለን ወይንም ደግሞ ታይፖቹን ስንመለከት ይሄ የወንድማማች ፍቅር የሚባለው ከአንድ አባት እንደተወለድን አውቀን ከዛ ከአንድ አባት የተወለዱ ወንድሞችን በግንኙነት ወንድሜ ነው፣ በዘር ወንድሜ ነው፣ ወይንም ቤተሰቤ ነው ብለን እንደምንወድ ከዛ ደግሞ ሲያልፍ አጋፔ በሆነው በእግዚአብሔራዊ ፍቅር ሪዋርድ ወይንም ሪፕላይ የማይፈልግ ወይንም ደግሞ ወዲጃ አለውና ውደደኝ ብሎ የማይል ራስን አሳልፎ መስዋዕት አርጎ የመስጠት ፍቅር እንደሆነ አይተናል። ከዛ ሲያልፍ ደግሞ ስቶርጅ ፋሚሊ ላቭ ደግሞ ምን እንደሚመስል ተመልክተናል። ከዛም ደግሞ በመቀጠል ይሄ ኤሮስ ሮማንቲክ የሆነ ፍቅር የሴቴና የወንዴ ወይንም የወንዴና የሴቴ ፍቅር አይነቶች እንዳሉ እነኛን አብራርተን አይተን ነበር። እንዴት እንዋደድ? እንግዲህ ክርስቶስ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ እንዳለን እሱ እንደወደደን ብለናል እንዴት እንዋደድ ብለን ደግሞ ስንመለከት ነፍሳችንን አንጽተንና አጥርተን ከልባችን አጥብቀን መዋደድ እንዳለብን ነግሮናል። አሁን ታዲያ የምንዋደድበትን መንገድ በዚህ ደረጃ ካየን አሁን ደግሞ የምንቀጥልበት ምን ይሆናል? የወንድማማች መዋደድ ወይንም የወንድማማች ፍቅር ሲኖረን ምንድን ነው ፋይዳው? እግዚአብሔር ከምን አንፃር ነው ይህንን መዋደድ በመካከላችን ወይም በወንድሞች መካከል እንዲኖር የፈለገው ብለን ስንጠይቅ የወንድማ ማች ፋይዳ ብለን በዚህ ርዕሰ ጉዳይ ላይ ልናየው እንችላለን። እንግዲህ ይሄ የወንድማ ማች መዋደድ ጉዳይ በአንደኛ ደረጃ አንደኛ የመንግሥተ ሰማያት መክፈቻ ቁልፎች ተብለው ከተባሉት ውስጥ አንዱ መክፈቻ ቁልፍ ነው። የመንግሥት ሰማይ ቁልፍ ነው መክፈቻ ወይንም መዝጊያ። እንግዲህ ጌታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ሁሉም እንግዲህ እንደተረዳው ወይንም እንደመሰለው ተናግሯል። አዋርያው ጴጥሮስ ግን አንተ እንግዲህ ሊመጣ ያለው ክርስቶስ ወይም መሲህ ነ ከእግዚአብሔር የተወለድ ከእግዚአብሔር ልጅ ነህ ባለ ጊዜ እውነት እውነት ልሃለው እንግዲህ እኔም ደግሞ ልሃለው አለና አንተ ጴጥሮስ ነ በዚህ አለት ላይ በተገለጠልህ እውነት ላይ ቤተ ክርስቲያን እንሰራለሁ፣ የገሃነም ደጆችም አይችሏትም ወይም አይቋቋሟትም አለና፣ ከዛ ምን ብሎ ሲነግረው እናያለን። የመንግስተ ሰማያት መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል ብሎ በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ነግሮታል። እንግዲህ የመንግስተ ሰማያትንም መክፈቻዎች ይላል፣ በሌላ አነጋገር ኪስ ናቸው፣ ቁልፎች ናቸው። እነኝን ቁልፎች እሰጥሃለሁ ብሏል። እንግዲህ እነኚህ ቁልፎች ለጴጥሮስ ብቻ የተሰጡ እንዳይደለ በአሥራ ስምንተኛው ምዕራፍ ደግሞ እዛው ማቴዎስ ወንጌል ሄደን ስናነብ ቁጥር ከአስራ ስምንት ጀምሮ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱትም ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ይላል። ስለዚህ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። የመንግሥተ ሰማይ ቁልፎችን ጴጥሮስ እሰጥሃለሁ እንዳለ ለቤተ ክርስቲያንም እንደሰጠ እዚህ ቦታ ላይ እናያለን። ታዲያ አሁን ቁልፉ ምንድን ነው ብለን ካልን እንግዲህ ቁልፍ የምንለው እንግዲህ መዝጋት ከፈለግን በእውቀት ልንዘጋበት የምንችል መክፈት ከፈለግን አውቀን ከሆነ የምንከፍትበት ነገር ነው። ቁልፍ ማለት በሌላ አነጋገር ቁልፍ እውቀትም ሁልጊዜ የእውቀት መለያ አርማው ቁልፍ ናት። ኪስ ወይንም ደግሞ መጽሐፍ ቅዱስ ውስጥ አይታችሁ ከሆነ አንዳንድ ኮሜንትሪስ ላይ ምን ብለዋል ቁልፎች ይላሉ፣ ከታች ከዛ ሀሳቦችን ይተነትናሉ። እና ቁልፍ እውቀት ነው ፊክስድ የሆነ ፕሪንስፕል ነው። መርህ ነው። ቁልፍ እንግዲህ ስልጣንን ያሳያል። ስልጣንን የሚያሳያል እንግዲህ ቁልፍ ሰጠህ ማለት ስልጣን፣ ለአንድ ቤት ቁልፉን ሰጠን ማለት እዛ ቤት ባለቤት እዚ ቤት ውስጥ ገብተን ቤት ውስጥ ያለውን ነገር ሁሉ ለመጠቀም ወይም ፈንክሽናል አርገን ለመውሰድ ፍቃድ አግኝተናል፣ ስልጣንን አግኝተናል ማለት ነው። ስለዚህ ስልጣንንም ያመለክተ። ለዚህ ነው በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል። ስለዚህ ስልጣኑ በእጅ ነው ያለው፣ ምክንያቱም ቁልፍ ሲሰጥ ስልጣኑ በእጅ ነው ያለው። በማናቸውም ነገር ላይ ከእናንተ ሁለቱ ተስማምተው ቢለምኑ ከላይ ከአባቴ ዘንድ ይደረግላቸዋል። ስለዚህ ሰዎች ሲስማሙ ከሰማይ ያለ መንግሥተ ሰማይ መክፈት ይቻላል። መንግሥተ ሰማይን ደግሞ ስንከፍተው ውስጡ ያለው ነገር ሁሉ ተጠቃሚ እንሆናለን ማለት ነው፣ ወይንም እናገኛለን። ለዚህ ነው በሚለምኑት ነገር ሁሉ ነው ያለው። እንግዲህ በዚህ ጉዳይ አላለም፣ ስፔሲፊክ አላረገም። ብቻ ይስማሙ፣ በፍቅር ይሁኑ፣ ተስማምተው መዝሙር 133 ቁጥር 1 ላይ እንደሚለው ወንድሞ ተስማምተው በፍቅር ቢኖሩ እንዳለ ከእናንተ ሁለቱ የሚስማሙ ከሆነ ስምምነት ካለ የመንግሥተ ሰማይ መክፈቻ ቁልፍ ነው። ያ ስምምነቱ ያ የወንድማማች መዋደድ ከላይ ከአባቴ ዘንድ ይደረግላቸዋል አለ። በሚለምኑት ነገር ሁሉ ነገር የሚለውን እናስምረው ቲንክ ኮንሰርኒንግ ኤቭሪቲንግ ዋት ሶ ስምምነት ነው ፍቅር ነው የሚፈልገው፣ እያለት ስለዚህ፣ ለቤተ ክርስቲያን ከላይ ስለ ወንድሞች አለመስማማት ስለ ወንድሞች ግጭት ይናገራል። ቤተ ክርስቲያን በዚህ መንገድ ትፍታው ብሏል። አንዱ ቢበድለው ሌላኛው ያናግረውና ይፍታ። እምቢ ካለ ሁለት ሶስት ይውሰድ፣ ያናግረው፣ ይፍታው። እምቢ ካለ ለቤተ ክርስቲያን ይንገራት። ቤተ ክርስቲያን ደግሞ ሚሰማት ከሆነ ትምከረው። እምቢ ካለ ግን ማሰረም ትችላለች መፍታትም ትችላለች። ምን ማለት ነው? አልተስማማም ማለት አንድ ሰው በወንድማማች ፍቅር ተስማምቶ ማይኖር ከሆነ መንግሥተ ሰማይ ይዘጋ። ተስማምቶ ሚኖር ከሆነ በፍቅር የሚኖሩ ከሆነ መንግሥተ ሰማይ ይከፈታል። ስለዚህ የወንድማማች መዋደድ የመንግስተ ሰማያት ቁልፎች ናቸው። ብዙ ናቸው፣ ከነኛ ውስጥ አንዱ ነው ዋነኛው ባይሆን ነው እንደው። ስለዚህ መክፈት ይቻላል። እንዲህ ይለናል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ከ31 እስከ 33። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮች ሁሉ ይሄው፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን፣ መብል፣ መጠጥ፣ አልባሳት እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና የሰማያዊ አባታችሁም እነዚህ ነገሮች ሁሉ ነገሮች ሁሉ ለናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቁን ሹ እነዚህ ሁሉ ነገሮች ይጨመሩላችኋል። እንግዲህ ነገሮቹን እኔና እናንተን ዘርዝራቸው። ግን እዚህ ቦታ ላይ ጌታችን ኢየሱስ እንደገለጠው ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን፣ መብል፣ መጠጥ፣ አልባሳት ቤዚክ ኒድስ፣ ወይም ነሰሲቲስ የሚባሉ አትጨነቁ፣ እነኚ ነገሮች ነው የሚላቸው። ሌሎችም ነገሮች አሉ ምንፈልጋቸው ዋት ሶቨ። ብቻ በፍቅርና በወንድማማች መዋደድ ውስጥ ትኑር፣ ቤተክርስቲያን ሰማይ መክፈቻ ነው ነው ሚለው መንግሥተ ሰማይ ሲከፈት ደግሞ እነኚ ነገሮች ሁሉ አሉ እያለ እንግዲህ እንደ ያዕቆብ እንደ ሐዋርያው መልእክት በጎ ስጦታዎች ሁሉ ፍጹምም በረከት ሁሉ ከላይ ከብርሃናት አባት ይወርዳል ስለዚህ በረከቶች በጎ ስጦታዎች ሁሉ እንዲያገኟት ከተፈለገ ቤተ ክርስቲያን ቁልፉ መግፈቻው የወንድማማች አዋደቱ ሃሌሉያ ፕሬዝ ጋድ በወንድማማች መዋደድ ሰማይ ይከፈታል። ፈጣራሪ ሁን እናስብ። ጥላቻ ባለበት ሰማይ ይዘጋል። ስለዚህ ፋይዳው ምንድን ነው ቢባል ሰማይ ለቤተ ክርስቲያን የተከፈተ ይሆናል። ዛሬ አሕዛብ ስለሚበሉት፣ ስለሚጠጡት፣ ስለሚለብሱት ይጨነቃም። ቤተ ክርስቲያንም እንደዚሁም እነኝን ሁሉ በቃ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል። ግን አሕዛብ በቃ ለእነዚህ ነገሮች ይጨነቃሉ። እናንተም ትጨነቃላችሁ። ለምን ቢባል ቁልፉም ስላጣችሁ። ቁልፉ ምንድን ነው ብላችሁ ከጠየቃችሁ፣ ፍቅር፣ መዋደድ። በፍቅር ሰማይ ይከፈታል። ብዙ ስጦታዎች፣ ነገሮች ከተባለ እዛ ነገር ውስጥ የማይካተት የለም። ኤቭሪቲንግ ኮንሰርኒንግ፣ ኤቭሪቲንግ ከተስማማ፣ ከተዋደደ፣ የተጣሉ ከታረቁ፣ በደል ይቅር ከተባለ፣ በፍቅር ለመኖር ከተወሰነ ሰማይ ይከፈታል እያለነው ስለዚህ ከሁሉ የሚበልጥ መንገድ ነው። የእግዚአብሔርን በረከት እግዚአብሔር ሆይ እባክ ባርከኝ ብሎ ለምኖ በምትወደው ልጅ በጌታችን በኢየሱስ ክርስቶስ በአንድያ ልጅ ብሎ ለምኖ ማግኘት ይቻላል። ስለ ጭቅጨቃቸው ሰጣቸው ይላል። ስለ ምኞታቸው ሰጣቸው ይላል። ያው አልጠቀማቸውም። ለነፍሳቸው ክሳትን ሰተኝ ለምኖ የሚገኝ በረከት አለ፣ በጎ ስጦታ አለ። በጭቅጨቃ ግን የታዘዘ በረከት ደግሞል ለምሳሌ ወንድሞች ተስማምተው በአንድነት በፍቅር ቢኖሩ ኖ መልካም ነው ኖም ደግሞ እጅግ ደስ የሚያሰኝ ነው ያማረ ነው ብሎ በዚያ እግዚአብሔር በረከትንም ሕይወትንም አዟል ይላል። የታዘዘ በረከት እንዲያገኘን ከተፈለገ በስምምነትና በፍቅር መኖር ትልቁ ቁልፍ ነው። ስለዚህ ነው ስለ ፍቅር ሐዋርያው ጳውሎስ ፍቅርን እንዲህ ነው እንዲህ ነው እንዲህ ነው እያለ ይመጣል። ከዛ በኋላ ደግሞ መንፈሳዊ ስጦታ የሚባሉትን የመንፈስ ቅዱስ ስጦታዎች አሉ ዘጠኙ። እነኝን በብርቱ ፈልጉ ይላል ደግሞ የሚበልጠውን ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። ደግሞ ከሁሉ የሚበልጥ መንገድ አሳያችኋለሁ ይልና አስራ ሶስተኛው ምዕራፍ ላይ ልክ ሲጨርስ ፍቅርን ተከታተሉ ይላል። ከሁሉ የሚበልጥ መንገድ ምንድን ነው? ፍቅር ነው። የወንድማማች ፍቅር ባለበት የጸጋ ስጦታዎች በቤተ ክርስቲያን ይፈሳሉ። ዛሬ የጸጋ ስጦታዎች በቤተ ክርስቲያን እንደሚገባ ፈልክሽን ስለማያደርጉ የመንግሥተ ሰማይ ሽታው የመንግሥተ ሰማይ መገኘቱ ህሉናው ነው ስለማይታወቅ ሰዎች የጸጋ ስጦታን ተጠቃሚ ለመሆን ለእውነተኛው ሳይሆን በውሸት እውቀት የጸጋ ስጦታ ለተባሉ ወይንም የመንፈስ ቅዱስ ስጦታ ለተባሉ ተገስተው እሱን ፍለጋ ሄዳሉ። ለብዙም ደግሞ አሳቾችና ለብዙ ደፋር ነታቂዎች ተጋልጠውና ያለ ቤተ ክርስቲያን ወደ ጣለችበት ወደ ፍቅር መመለስ አለበት። ወደ ወንድማማች ድሮ ድሮ መቼም የድሮ ስል አሁን የለም ብሎ ለማለት አይደለም። ድሮ ድሮ ቤተ ክርስቲያን በዚህ ፍቅር ነበረች። ምክንያቱም ስደቱም መከራውም ብዙ ነበርና ይዋደዳሉ። ከዛሬ ነገር ልንሞት እንችላለን ብለው ስለሚያስቡ በቃ ወደ መንግሥተ ሰማይ የሚሄዱበትን ነገር ብቻ ኮንሸስ ስለሚሆኑ ወደ አብ የሚሄዱበት ጊዜ እንደደረሰ ስለሚገባቸው ይዋደዳሉ። ይሄ ፍቅር ነበር። ብዙዎችን የሳብ የስብከታችን ውበት አልነበርም። የንግግራችን ብልጫ አልነበረም። ትንቢተ ማቴዎስ የኢሳያስ ወንጌል እየተባለ የተሰበሰበ ህዝብ ነው ቤተ ክርስቲያን ውስጥ። ዛሬ ለዚህ ቁጥር እንኳን ምክንያት ይሁድ አባቶች በከፈሉት ዋጋ ለእግዚአብሔር ፍቅር ዋጋ ከፍለዋል። ለወንድማማች ፍቅር ራሳቸውን ሰጥተዋል። ያ ፍቅር ነበር። አሁን ላይ ግን ፍቅሩ የለም። በቤተ ክርስቲያን እንደ ማንኛውም ሰው ገብቶ ስብከት ሰምቶ ወይንም ደግሞ ዝማሬ ዘምሮ መለየት ነው የሚዘወተረው። ያ ወንድሞችን ማየት መተያየት የሚባለው ፍቅር ብዛም አናየው። ስለዚህ ምን ሰማይ ተዘክቷል። እነኚህ ነገሮች የመንፈስ ቅዱስ ስጦታዎች በረከቶቹ አይወር ስለዚህ ሰዎች ስለሚበሉ ስለሚጠጡ ስለሚለብሱ ስለሚጨነቁ፣ ትበላለ፣ ትጠጣለ፣ ትለብሳለ፣ ትወጣለ፣ በቃ የበለጸገው ሀገር ትሄዳለ ለሚለው ትንቢት እንኳን አልፎ ተሰብ። ግን እግዚአብሔር እኮ የአሜሪካ አምላክ፣ የኛ አምላክ፣ የአውሮፓ አምላክ፣ የአውስትራሊያ አምላክ፣ የአረቡ ምድር አምላክ፣ የእኛ አምላክ ነው። ረ የኛ አባት ነው። በረከቱ ጥቂት አይደለችም፣ አንድም አይደለች። ሊባረከን ይችላል። ለምንድን ነው በረከት በቤተ ክርስቲያን የጠፋው? ስለዚህ አትሂዱ ብሎ በማውገዝ ወይንም እዛ ከሄዳችሁ እንዲቶ ለምንድን ነው ሰዎች የሚሄዱት? ኒድ ስላላቸው ኒዳቸው እንዲሟላ የሚበልጠውን መንገድ እናሳያቸው። ፍቅር ነው፣ የወንድማማች መዋደድ ነው። ስለዚህ ቤተ ክርስቲያን ወደዚህ ህይወት፣ ወደዚህ ስምምነት፣ ወደዚህ አንድነት፣ ወደዚህ የፍቅር ህብረት እንድትመጣ ያስፈልጋታል። እና ለዚህ ነው ፋይዳው ምንድን ነው? ወንድማማች መዋደድ ብላችሁ ከጠየቃችሁ የመንግስት ሰማይ መክፈቻ ቁልፍ ነው። መቼም በምድራዊ መንግስት እንኳን በኢትዮጵያ መንግስት ውስጥ መንግስት የሌለው የለም። መንግስት በገንዘብ ሀብታም ነው። መንግስት በመኪና ሀብታም ነው። መንግስት በቤተ መንግስት ሀብታም ነው። መንግስት ኤቭሪቲንግ በእጁ ነው ያለ። በገንዘቡ ላይ የሚያዘው መንግስት ነው። የእግዚአብሔር መንግስት ደግሞ ኤቭሪቲንግ ይይዛል። እነኝህ ለምንድን ነው ዛሬ ኢንጆይም አናረጋችሁ? ለምንድን ነው በእግዚአብሔር መንግስት ነገሮች ያልረካ ነው ያልጠገብ ነው? ለምንድን ነው ቤተ ክርስቲያን ረሃብተኛ የሆነች? ፍቅር ስላጣች ነው። ስለዚህ እነኚህ ነገሮች ሲጨመሩልን ነገሮች ሁሉ ይሆናል። ተመልከቱ። ጸሎታችን እንኳን የማይመለሰው ለምንድን ነው? ብዙ ጊዜ እንጾማለን፣ እንጸልያለን። የንስሐ ጥሪዎች ይደረጋሉ፣ ብዙ ጊዜ ምልጃዎች ይደረጋሉ፣ ብዙ እንጮሃለን። ነገሮች ምላሽ አያገኙም። በብዛት ስናይ እና መልስ ሲያጡ እግዚአብሔር በቃ አልሰማ አለ ወደሚለውን መጣለን፣ ወይም የተለያየ መንገዶች፣ ሃይማኖታዊ ስርዓቶች ለማድረግ እንገደዳለን። ለዚህ ቁልፉ ምክንያት ከእግዚአብሔር ቃል አላሳያችሁ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ ጸሎታችን የማይመለሰው የእግዚአብሔር መንግስት ነገሮች ወደኛ የማይመጡት መብል መጠጡ፣ አልባሳቱ ወይም ደግሞ ነገሮች ወዘህ ምንፈልጋቸው መጥቀስም አልፈልግም፣ ታቀሽም ስለማልጨርሰው ፍላጎቶቻችን ብዙ ናቸው። ኢንፋክት ኒዶቻችንና ወንቶቻችን ቢለያዩ ብዙ ነው፣ ግን ምንፈልግ ለዛም ቢሆን እግዚአብሔር የሚያሳጣን የለም። ምክንያቱም እግዚአብሔር ረኛችን ነው የሚያሳጣኝም ምንም የለም ነው ያለ። ለምንድን ነው ታዲያ ዛሬ ቦድለን እግዚአብሔር ነገር የጠፋብን ቢባል አንደኛ ዮሐንስ ምዕራፍ 3 ቁጥር 22 ላይ ትእዛዙንም የምንጠብቅና፣ እንግዲህ ትእዛዚቱ አንድ ናት፣ the greatest ሌሎቹ ትእዛዙ ሁሉ በዚህ ነው የሚጠቀለሉት፣ ወንድምህን እንደ ነፍስ አድርገው ይሁደድ ጌታ እንደወደደ እንድንዋደድ ይሄ ነው ትእዛዙ። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነ እንዲህ ብዬ ልተርጉመው፣ እርስ በርስ ስለምንዋደድና በመዋደዳችን እግዚአብሔር ደስ ስለሚሰኝ እግዚአብሔር ሲደሰት ማያደርገው ነገር የለም። ልክ ለሰለሞን እንዳለ ምን እንድሰጥህ ለምን አለው በህልሙ ተገለጠና ሰለሞንም ለመነ። ይህ ሊቆጠር ሊመጠን በማይችል በዚህ ታላቅ ሕዝብ ላይ ሾመህኛልና እኔ ግራና ቀኝን አላቅም፣ ስለዚህ ይህን ህዝብ የምሸከምበት ሰፊ ትከሻ ማስተዳደርበት ጥበብ ስጠኝ ብሎ በጠየቀ ጊዜ ነገሩ እግዚአብሔርን ደስ አሰኘው ይላል። ስለዚህ ለሰለሞን የለመነውን ብቻ አይደለም። ብዙዎች እኮ የጠላቶቻቸውን ነፍስ ይለምኑኛል፣ ብርና ወርቅ ይለምኑኛል፣ ረጅም እድሜ ይለምኑኛል። አንተ ግን ይህን ነገር ለምንሃልና፣ በቃ ያለመን ከውንም ሁሉ ሰጥቼሃለሁ ብሎ በወርቁም በብሩም አበለጸገ ጥበቡንም ሰጥተ ከሰለሞን የሚበልጥ እስከሚመጣ ማንም የሚበልጠው እስከማይገኝ ድረስ ማስደሰት ነው። ስለዚህ እርስ በርስ ስለምንዋደድ በዚህም በፊቱ እግዚአብሔር ደስ ስለሚሰኝ የምንለምነውን ሁሉ ከእርሱ እናገኛለን ይላል። እግዚአብሔር ያልተደሰተበት ህዝብ፣ እርስ በርስ መዋደድ የሌለው ህዝብ ወይንም ቤተ ክርስቲያን ይለምናሉ፣ የሚለምኑትን አያገኙም። የሚለምኑትን እንዲያገኙ መንገዱ እኛ ትእዛዙን ስለምንጠብቅ እርስ በርስ ስለምንዋደድ ደስ የሚያሰኘውን በቃ ስንዋደድ ነው የሚደሰተው። ምክንያቱም ትእዛዙ ስንፈጽምለት ነው የሚደሰተው። ይሄን የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱም ይህችናት። ተርጉሞ ሁሉና ለሁላችሁ እኔ እንደተረጎምኩት አደለ። ትእዛዚቱም ይችናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ። ስናምን ፍቅር ተቀብለናል። እንደ ተሰሎንቄ ቤተ ክርስቲያን ደጋግመን እንዳይ ነው። ስናምን አዲስ ፍጥረት ሆነናል። ይሄን ጨርሰናል። ሁላችን በጌታኔ ላይ ትእዛዝንም እንደ ሰጠን እርስ በርሳችን እንዋደድ ዘንድ ይሄ ነው ትእዛዙ። በአንደኛ ዮሐንስ 3 ቁጥር 22። ስለዚህ ጸሎታችን የሚሰማው መንግሥተ ሰማያት የሚከፈቱት ከላይ ያለ በጎ ነገር ሁሉ ፍጹምን በረከት ሁሉ በኛ ላይ የሚወርደው ቁልፉ የወንድማማች መዋደድ እንዳውም ስለ ባልና ሚስ 1ኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንግዲህ ባልና ሚስ ባልንጀራማቾች እንደሆኑ ይናገራል። በሌላ አነጋገር ካንድ አባት ስለተወለዱ ወንድማማቾችም ናቸው። ባልና ሚስ ብቻ አይደለም፣ ስለዚህ ወንድማማቾችም ናቸው። ምን ይለናል? እንዲሁም እናንተ ባሎች፣ ወይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። የኑሮ ጉዳይ ነው። በማስተዋል በአንደርስታንዲንግ አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል። አብረውም ደግሞ የህይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። እንግዲህ ሄሮሜ ምዕራፍ 13 ላይ እንዳየን እርስ በርስ ተዋደዱ፣ ተከባበሩ። መዋደድ መከባበር ሲኖር እንደ ዕብራውያን ምዕራፍ 13 ብራዘርሊ ላቭ ይቀጥል እንግዶችን ተቀበሉ፣ ተከባበሩ። እንዲህ ስታደርጉ ባልና ሚስቶች ጸሎታችሁ አይከለከልም፣ ይመለሳል ነው ማለት። በማስተዋልና በዚህ እውቀት፣ በዚህ አንደርስታንድ ማን መላለስ ከሆነ ሰናይ ዝግ ነው ለኛ። ስለዚህ ባሎች ምክር አለ ይለና ሚስቶች ምክር አለ። በማስተዋል በዚህ በወንድማማች ፍቅር የምንቀጥል ከሆነ ጸሎታችን፣ ልመናችን ይሰማል። ስለዚህ ነው እንግዲህ ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደተናገረው ተናገረው በአንደኛ ቆሮንቶስ ምዕራፍ 12 ላይ ስለ ፍቅር ተናገረ ተናገረና፣ ቁጥር ሰላሳ አንድ ላይ ሲመጣ ምን ብሎ አለ? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ፈልጉ የጸጋ ስጦታ፣ ደግሞም ከሁሉም ይበልጥ መንገድ አሳያችኋለሁ አለና ምዕራፍ 13 ቁጥር 1 ላይ ሲመጣ ፍቅርን ተከታተሉ እንግዲህ፣ እምነት፣ ተስፋ ፍቅር እነዚህ ሦስቱ ጸንተው ይኖራሉ ከዚህም የሚበልጠው ፍቅር ነው ብሎታል። የሚበልጠው ፍቅር ነው። የሚበልጠውን እንፈልግ። በፍቅር ብንመላለስ የሚበልጥ መንገድ ነው። የሚበልጥ መንገድ ነውና የጸጋ ስጦታዎች አይጎሉብንም። የመልሰ ሰማይ ነገሮች አይጎሉብንም። ጸሎታችን ሁልጊዜ መልስ ያገኛል። ሰማይ ለእኔና ለእናንተ ክፍት ነው። ልክ ኢየሱስ ተጠምቆ ሲወጣ ከውሃው በወጣ ጊዜ ጸለ ይላል። ሰማይም ተከፈተ፣ መንፈስም በርግብ አምሳል ወረደበት። ከሰማይ አብ ተናገረ የምወደው ልጄ በሱ ደስ የሚለኝ እሱ ነው አለ። ምክንያቱም ነፍሱን እስከ መስጠት ስለወደደ ወደዚህ ምድርም ሲልከው ውደዳቸው፣ እኔ እንደወደድኩ ውደዳቸው። መጥቶ ወደድኳቸው ትእዛዝን የወፈት ሰሚያለ ሲል እግዚአብሔር ደግሞ ትእዛዙን ፈጽሟልና ደስ ተሰኝ። ስለዚህ ለእሱ ሰማይ ክፍት። ዛሬ ሰማይ የተዘጋባት ቤተ ክርስቲያን ወደ ወንድማማች ፍቅር ትመለስ ነው ማለት ነው። ፋይዳው ሆ ምንድን ነው ካላችሁን፣ የመንግሥተ ሰማይ መክፈቻ ቁልፍ ነው። ጸሎታችን እንዲመለስ ምክንያት ነው። ለዚህ ነው በራእይ ላይ መጠን ስናይ፣ ራእይ ምዕራፍ ሶስት ከሰባት እስከ ስምንት ለፊላደልፊያ ቤተ ክርስቲያን እንግዲህ፣ ፊሊያደልፊያ የወንድማማች መዋደድ ነው ብለና፣ እውነተኛው ምስክር ቅዱስ የሆነው እውነተኛ የሆነው ጌታ ሲናገር እንዲህ ይላል፣ እንዲህ ብለ ጻፍ አለው ለባለራእዩ ለዮሐንስ። ቅዱስና እውነተኛ የሆነው የዳዊት መክፈቻ በእጁ የያዘው ስልጣን እንዲህ ይላል፣ ቁልፍ ይዞ አለሁ፣ ስልጣን ይዞ እርሱ የከፈተውን ማንም ሊዘጋው አይችልም። አሜን። ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ስራህን አውቃለሁ፣ እንሆ ማንም ሊዘጋው የማይችል የተከፈተ በር በፊትህ አድርጌአለሁ። እውነተኛ እውነተኛ የወንድማማች መዋደድ ያለባት ቤተ ክርስቲያን በፊቷ የተከፈተ በር ነ ተቃዋሚዎች እንኳን ቢበዙም የተከፈተ የሰና በር ለቤተ ክርስቲያን አላት ለብልቶቹ አለሁ እዚያበር ውሸጠኞች የሆኑት እንዳውም አንዳንድ ውሸተኞች አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበረተኞች፣ እነሱን ሁሉ እንኳን ሰጥሃል መተው ከግር በታች ይሰግዳል። ኃይለ ትንሽ ነው፣ ግን ቃሌን አልካድከው ተዛዘት አክብረ አድርገዋል። የእርስ በርስ መዋደድ የሚሉ ስለዚህ ማንም ሊዘጋው የማይችል የተከፈተ በር ሰጥቻለሁ። እንዴ ደስ ይላል። መዝጋትም መከፈትም በጃል፣ ቁልፉ እኔ ይጃል። ቤተክርስቲያንም የሰጣት የነን ቁልፍ ነው ጴጥሮስ የሰጠው ቁልፍ ይሄ ቁልፍ። ይሄ ቁልፍ ምን ያደርጋል? ይህ ከፍታት ዛሬ የስራ በር የተቀባ ነቢይ ስለ ጸለላችሁ ይከፈታል ብላችሁ አስባችሁ ከሆነ መጽሐፍ ቅዱስ አላለ። ነቢይም ይጸል፣ ሐዋርያም ይጸል፣ ፓስተሮች ይጸልዩ፣ ወንጌላውያን ይጸልዩ፣ አስተማሪዎች ይጸልዩ፣ ማንም የጸልየው የሚመለስለት በወንድማማች ፍቅር ለገንዘብ ተላልፈን እየተሰጠን በገንዘብ ፍቅር ተነድፈን ከሌላው ይልቅ ራሶቻችንን የምንወድ ቀደላችንን የምንወድ የሌላው ጉስቁልና ግድ የማይላቸው ግን አገልጋይ ተብለው የሚጠሩ የእነሱ ጸሎት ነው ተሰምቶ ዛሬ የቅዱሳንን በርን ይከፍት ይዘጋ። ካልሆነ በቃ እውነተኛ ፍቅር በምን ይታወቃል? ተድላውን ሼር ቢያደረግ ነው። ገንዘቡን ሼር ቢያደረግ፣ ወንድሞች የሚያስፈልጋቸውን ወይ የጎደላቸውን አይቶ ቢያካፍል፣ የተራበን ቢያበላ፣ የተጠማን ቢያጠጣ፣ የታረዘን ቢያለብስ፣ ወይንም የሚያስፈልጋቸውን ብቻ ቢረዳ ፍቅር ነው። ፍቅር ባለበት ሰማይ ክፍት ነው። ስለዚህ አንዱ መታወቂያው እኛ ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን እናውቃለን ይላል። ከሞት ወደ ሕይወት እንደተሻገርን የምናውቀው ወንድሞችን ስለምንወድ ነው። አሁን በቤተ ክርስቲያን ወይንም በልዩ ልዩ ሚኒስትሪዎች ወይንም ቤተ ክርስቲያን አጥቢያ ቤተ ክርስቲያናት ዘንድ ድነዋል ወይ ከሞት ወደ ሕይወት ተሻግረዋል ወይ ከጨለማ ወደ ብርሃን መጥተዋል የሚለውን ጥያቄ ስጠይቅ ምላሼ እውነት ሕዝቡን ይወዳሉ ወንድሞቻቸውን ይወዳሉ፣ ሌሎችን አጥቢያ ቤተክርስቲያናት ይወዳሉ? እንዲህ አይነት ፍቅር ካላቸው እውነት ነው። ግን በአብዛኛው የምናየው ግን ራስ ወዳዶች እንጂ ሌላውን የሚወዱ አይደሉም። ሲገሰሱ ለእርቅ ራሳቸውን የሰጡ አይደሉም። በተሰበረ በተሳበረ ልብ በተዋረደ መንፈስ ለእግዚአብሔርም ለቤተክርስቲያንም የተገዙ አይደሉም። ፍቅር የራሱን አይፈልግ አይመካ፣ ትንክቱን አይናገርም። ክፉ ለማድረግም አያስብ፣ ወይንም ስልጣን ተሰጥቶኛልና በሮችን ይዘጋባችኋለሁ፣ ወይንም ደግሞ ነፍሳችሁን አጠፋለሁ፣ ወይንም በረከታችሁ ይቆለፋል፣ እንዲህ አረግባችኋለሁ አይልም። እኔ ተቀብቻለሁና ጀጅመንት ወስዳለሁ ስለዚህ የተቀባውን አትንኩ እያለ የብሉኪዳን ጥቅስ እየጠቀሰ በማይመለከተው እየጠቀሰ ሚያስፈራራ አይሆንም ነበር። ሁነተኛ ፍቅር ባለበት ሰማይ ክፍት፣ ቅዱሳን የተከፈተ በር ያገኙ ነበር። ስለዚህ ፋይዳው ምንድነው? የእርስ በርስ መዋደድ ፋይዳ ሰማይ ክፍት ይሆናል። ቅዱሳን ወንድሞች እህቶች፣ ወይንም የክርስቶስ ቤተክርስቲያን የክርስቶስ አካል ይሆነች። የፊተኛውም ትእዛዝ በመካከልም የመጣ አሁንም በዘመኑ መጨረሻ ልንናገረው ልናተኩርበት፣ እውቀናም ልንሰጠው የሚገባን ነገር ቢኖር የእርስ በርስ መዋደድ ወደ ፍቅር እንመለስ። ወንድሞችን እንውደድ፣ እርስ በርስ እንዋደድ። ምንታይ ይህን ፍቅር አለም ይመልከት ያክብረን። እውነትም ፍቅር የሆነው ክርስቶስ ይታወቅ። ለነሱ እንም መለስ ሰማይ ይከፈትልናል። ጸጋ ይብዛላቸው። በጌታ በኢየሱስ ስም አሜን።